ተመልካቾቻችንና አድማጮቻችን ይሄ ዘውትር የሚቀርብላቸው ከሉትራን አወር ሚኒስትሪ ፕሮግራም ነውእና ቄሱም እግዚአብሔር ስጥልን ዛሬም እንግዲህ በተመሳሳይ ፕሮግራም ያው ጥያቄዎቻችንን እያነሳን አብረን እንቆያለን ማለት ነውእና ባለፈው ትንሽ ሂደቶች ነበሩና፣ አንዳንድ ጥያቄዎች ያነሳናቸው ነበረ። ሁለት ሳምንት ጥሩ ጊዜ ነበርን፣ ጥሩ መልስና ጥሩ እንትን ነበርን። ዛሬ እስቲ አንድ ወይ ሁለት ጥያቄዎችን ደሞ አንስተን ስለሱ እስቲ እናውራለን እና የአርማጌዲዮን ጦርነት ምንድን ነው? መቼና እንዴትስ ይፈጸማል? አርማጌዲዮን ከጎግና ማጎግ ጦርነት በምን ይለያል? ሌላው ደግሞ ከዚህ ጋር በተያያዘ የመጀመሪያ ትንሣኤ እና ሁለተኛ ትንሣኤ ልዩነታቸውና አላማቸውና አፈጻጸማቸው መቼና እንዴት ነው ብለው ያስባሉ። አመሰግናለሁ። ከሁለተኛው ጥያቄ ልጀምር እንደው ቀለል ያለ ስለሆነ ባለፈውም ሳምንት ነካክተናል። የመጀመሪያ ትንሣኤ እና ሁለተኛ ትንሣኤ ማለት የመጀመሪያው ትንሣኤ ቅዱሳንን ብቻ የሚመለከት ፊተኛው ትንሣኤ የተባለው ነው። እነማንን እመለከታል? የቤተ ክርስቲያን ዘመን ቅዱሳንን በመነጠቅ ጊዜ ነው ለቅዱሳን የትንሣኤ አካል የሚሰጠው። ለቤተ ክርስቲያን ለአዲስ ኪዳን አማኞች የብሉ ኪዳን ቅዱሳንን እመለከታል። የመከራው ዘመን ቅዱሳንን እመለከታል። እነዚህ አንድ ላይ በመሆን በፊተኛው ትንሣኤ የሚካተቱ ናቸው እና ይህንን የትንሣኤ አካል ያገኙ ናቸው ወደ ክርስቶስ የሺህ ዓመት መንግስት ወይም ሚሊኒየም የሚገቡት ሁለተኛው ትንሣኤ ደግሞ የኃጢአተኞች የፍርድ ትንሣኤን በመባል ይታወቃል ጌታ ኢየሱስ ራሱ ዮሐንስ ወንጌል አምስት ላይ ተናግረዋል የህይወት ትንሣኤና የፍርድ ትንሣኤን በመባል ይታወቃል የህይወት ትንሣኤ ማለት የቅዱሳንን የፊተኛውን ትንሣኤ ይመለከታል የፍርድ ትንሣኤ ደግሞ በታላቁ ዙፋን ፍርድ ጊዜ በሲኦል ያሉ ሙታን በሙሉ ተነስተው የነጭ ዙፋን ፍርድ ከተቀበሉ በኋላ ወደ እሳት ባህር የሚጣሉበት ሂደት ነው ከሺህ ዓመት መንግስት በኋላ ነው የሚፈጸመው የፊተኛውና የሁለተኛው ትንሣኤ አላማው ወቅቱ አፈጻጸሙም ተቀባዮቹም እነዚህን ይመስላሉ ሌላው ቀደም ሲል የተጠየቀው ጥያቄ የአርማጌዶን ጦርነት ምንድን ነው መቼና እንዴት ይፈጸማል ከጎግና ማጎግ ጦርነትስ እንዴት ይለያል በጣም ብርቱና ጠቃሚ የሆነ ስነ መለኮታዊ ትንተና የሚፈልግ ጥያቄ ነው። አርማጌዶን የሚለው ቃል መጽሐፍ ቅዱስ ውስጥ አንድ ጊዜ ብቻ ተጠቅሷል፣ ራእይ ምዕራፍ 16 ቁጥር 16። ጊዜው ጌታ ኢየሱስ ክርስቶስ ከሰማይ በታላቅ ኃይልና በታላቅ ክብር በእሳት ነበልባል እንዲሁም በቅዱሳን አጀብ የጌታዎች ጌታና የነገሥታት ንጉሥ ሆኖ የሚመለስበት ሁሉም እያዩት እየሰሙት ዋይ ዋይ እያሉ የሚመጣበት በሰባት ዓመቱ መከራ መጨረሻ ጫፍ ላይ የሚመጣበት ጊዜ ነው ጊዜው። አርማጌዶን ማለት የዕብራይስጥ ቃል ነው። ሲሪዮ ቃሉ ዕብራይስጥ ነው። ከሁለት የዕብራይስጥ ቃሎች የተገኘ ሂብር ነው። ሃር ማለት ተራራ ማለት ነው። መጌዶ ማለት ቦታ ወረዳ ነው። ልክ አዲስ አበባ፣ ናዝሬት፣ ሐዋሳ እንደሚባለው መጌዶ የሚባል በኢየሩሳሌም አገር አሁንም ማነው በእስራኤል አገር አሁንም ድረስ አለ። ከኢየሩሳሌም ከተማ በስተሰሜን 60 ማይልስ ወይም 90 ኪሎ ሜትር አካባቢ ወጣ ብሎ የሚገኝ ስፍራ ነው። በዙሪያው ተራራዎች አሉት። በዓለም ታሪክ ወይም በእስራኤል ሕዝብ ታሪክ በመጊዶ ወረዳ ወይም ሸለቆ ከ200 በላይ ጦርነቶች ተፈራርቀዋል። ልዩ ያደርገዋል። በዓለም ታሪክ ወይም በእስራኤል ታሪክ 200 ጊዜ ጦርነት የተፈራረቀበት ቦታ በዓለም ላይ አይገኝም ከመጊዶ በቀር። ሳኦልና ልጁ ዮናታን ወድቀው የሞቱበት ጦርነት ከፍልስጤሞች ጋር ሲዋጉ እዛው መጌዶ ነበር። ሌሎችም በርካታ ጦርነቶች ተከናውነዋል። በጦርነት እየፈራረሰ ያ ቦታ ሀያ አምስት ጊዜ ከተማ ተሰርቶ ቁልል ተራራ ሆኗል። 25 ጊዜ ከተማ በዓለም ታሪክ ተሰርቷል በመጊዶ አሁንም የሚገርመው በዚያው በመጊዶ ወይም አርማጌዶን የተባለው በዚያው ቦታ ነው ጌታ ኢየሱስ በታላቅ ኃይልና በታላቅ ክብር የጌታዎች ጌታና የነገስታት ንጉሥ ሆኖ ከሰማይ ሲመጣ ራእይ 19 ላይ እንደምናነበው በዛ ቦታ ላይ ነው ከዓለም የተሰበሰቡ ነገስታት ወይንም ደግሞ ጦር ሰራዊት ከአንድ መቶ ሚሊዮን በላይ የሚሆኑ ሰራዊት በዛው በመጊዶ ነው ተሰብስበው ክርስቶስ ከሰማይ ሲመጣ ከበጉ ጋር እንዋጋ ብለው በዛ በመከራ ዘመን የሚኖሩ ሐሰተኛው ነቢይና አውሬው የተባሉት የክርስቶስ ተቃዋሚ በዲያብሎስ ስር ሆነው ዓለምን ህዝብ ተአምራት እያደረጉ የሚያስቱት በተለይ ከሩቅ ነገስታት የሚሰበሰቡ ሰራዊት ከክርስቶስ ጋር ሊዋጉ እዛ መጌዶ ላይ ይሰበሰባሉ። አርማጌዶን ጦርነት የተባለው የመጨረሻው ጦርነት እሱ ነው። የሚገርመው ጌታ ኢየሱስ ከሰማይ በታላቅ ኃይልና ክብር በእሳት ነበልባል ሲገለጥ የጨበጣ ውጊያ አይካሄድም። በምድር ላይ ያሉት ጦር ሰራዊት በሙሉ አለ የተባለውን ዘመናዊ ኒውክሊያር ቦም በሙሉ አደራጅተው ተሆኑ የሚቀርቡት ከማን ጋር ከክርስቶስ ጋር ሊዋጋ አየ የሰው ልጅ ሞኝነቱ እዚህ ጋር ይገለጣል ማን ከማን ጋር ሊዋጋ ሰው ከአምላክ ፍጡር ከፈጣሪ ጋር ክርስቶስ ጊዜም አይፈጅበትም በአንድ ጊዜ ከሰማይ ሲመጣ በአፉ በሚወጣው ከአፉ በሚወጣው ስለታም ሰይፍ በአንዴ ላጥ አርጎ ይጨርሳቸዋል እፍ ወይንም ደግሞ ሙቱ የሚል ቃል ሲያወጣ ባንደ ይደመሰሳሉ እነዚህ በመቶ ሚሊዮኖች የሚቆጠሩ ሰራዊት ደማቸው መካከለኛ ምስራቅን ሀይቆ ነው ይሰራል ወደ መቶ ኪሎ ሜትር ሬዲየስ ያለው ደም ነው የሚፈሰው ከመቶ ሚሊዮኖች ሰዎች የሚፈስ ደም በአንድ ጊዜ ሀይቅ የፈረስ ልጓም ያክላል ጥልቀቱ በአማካ አንድ ሜትር ጥልቀት 300 ኪሎ ሜትር ሬዲየስ ስፋት ያለውን መካከለኛ ምስራቅ ቦታ እስራኤልን ነገር ይሸፍናል ደማቸው ስጋቸውን የሰማይ አሞራዎች እንዲመገቡ ኑ በእግዚአብሔር ራት ተጋበዙ ብለው ተብለው አሞራዎች መጥተው ስጋቸውን ይመገባሉ። በዛ ጦርነት የሚደመሰሱትን ነፍሳቸው ወደ ሲኦል ትወርዳለች። ለሺ ዓመት በሲኦል ትቆያለች ማለት ነው። በዚህ አይነት የአርማጌዶን ጦርነት ይጠናቀቃል ማለት ነው። መቼና እንዴት? በታላቁ መከራ መጨረሻ ጫፍ ላይ ነው። ክርስቶስ ከሰማይ ሲመጣ ጠላቶቹን በሙሉ ደምስሶ እግሩ መረገጫ ያደርጋል። በዚያውም ያንን ጦርነት ሲያቀነባብር የነበሩ ሁለት ግለሰቦች የዲያብሎስ አፈቀላጤ በመሆን በሰባቱ ዓመት ታላቅ መከራ ወቅት ሲሰሩ የነበሩት አውሬውና ሐሰተኛ ነቢይ በሕይወት እያሉ ተይዘው ወደ እሳት ባህር ይጣላሉ። የእሳት ባህር ማሟሻ የሚሆኑት ሁለቱ ግለሰቦች እነዚህ ናቸው። አውሬውና ሐሰተኛው ነቢይ ከሰዎች መካከል የተመረጡ ናቸው ግለሰቦች ናቸው። በአጋንንት ተሞልተው ድንቅ ተአምራት እያደረጉ የዓለምን ሕዝብ የሚያስቱ ናቸው። ወደ እሳት ባህር ይጣላሉ። ሰይጣንም ተይዞ ወደ እሳት ባህር ኖ ወደ ጥልቁ ቦቶም ለስፒት ወይም አቢስ ይሉታል በግሪክ በእንግሊዝኛም፣ የመጨረሻው መጨረሻ የሌለው ጉድጋድ ማለት ነው። እዛ ውስጥ ይጣልና ታስሮ ለአንድ ሺህ ዓመት ተጠፍሮ በሰንሰለት ታስሮ እንዳይነቃነቅ፣ ወደፊት አይዛብን እንዳያስት በጥልቁ ይታሰራል። ጎግና ማጎግስ ምንድን ነው? አርማጌዶን እና ጎግና ማጎግ ምንድነው ልዩነታቸው ለተባለው ጠቃሚ ጥያቄ ነው። ጎግና ማጎግ በተለይም ሰፊ እውቀት ለማግኘት በትንቢት ሕዝቅኤል ምዕራፍ 38ና 39 ላይ የተጻፈውን ትንቢት ማንበብ ይጠቅማል። እዛ ጋ ነው ጎግና ማጎግ በተደጋጋሚ የተጻፈው። ጎግ ማለት ትርጉሙ አለቃ ወይም መሪ ማለት ነው። ማጎግ አገር ወይም ሕዝብ ማለት ነው። በቀጥታ ይሄ ከምን ጋር ከየትኛው ትንቢታዊ ክስተት ጋር ይገናኛል ከተባለ ሰባቱ ዓመት ልክ ቤተክርስቲያን ስትነጠቅ የሰባት ዓመት መከራ ሲጀመር በመጀመሪያዎቹ ተከታታይ ወራት ምናልባትም ወደ ስድስት ወር የሚፈጅ በራሽያ የሚመራ መካከለኛ ምስራቅ በሙሉ የሚሳለፉበት አይሁዶችን ሆን ብለው ለማጥፋትና መታሰቢያ እንዳይኖራቸው ከምድረ ገጽ ለማጥፋት የሚደረግ ጦርነት ነው፣ ጎግና ማጎግ ጦርነት። ስለዚህ ወደፊት በሰባት ዓመት መጨረሻ ላይ ከሚፈጸመው የአርማጌዶን ጦርነት የተለየ ነው። ጊዜውም አላማው፣ ይሄኛው አይሁዶችን ለመደምሰስ። አሁን ራሱ ዳር ዳር እያለ ነው። ለምሳሌ ራሽያ ዩክሬንን እንዴት እየወጋች እንዳለች። ያም ብቻ አይደለም፣ ጥናቶች እንደሚያሳዩት ራሽያ በአሁኑ ሰዓት ከኢራን ጋር ውል ስምምነት ፈርማ ኒውክሊር ቦምብ እያደራጀች ነው። አንድ ሺህ ሳይንቲስቶችን በአሁኑ ጊዜ ራሽያ ወደ ኢራን ሊካ ኒውክሊር ቦምብ እየተደራጀ ነው ያለው። ሁለት ነጥብ አምስት ቢሊዮን የአሜሪካን ዶላር መድባ ከቱርክ ጋራ የፕላስቲክ ሚሳኤል ጦር እያቀናጀች ነው ሩሲያ። ጥናቶች እንደሚያሳዩት በሰሜን ሶርያ በባህር ዳርቻ የባህር ጦር እያደራጀች ነው ሩሲያ። ምክንያቱም በእስራኤል ሀገር አሁን ሰላም አለ። ቃሉ እንደምለው አይሁዶች ተዘልለው ስኖሩ፣ በሰላም ስኖሩ፣ አገራቸው ስኖሩ፣ ያለ ስጋ ስኖሩ ነው። ይሄ ትንቢት የሚፈጸመው አሁን አይሁዶች ላለፉት 74 ዓመታት ከ1948 ዓ.ም ጀምሮ ከዓለም ዙሪያ ከተበተኑበት ከሁለተኛው ዓለም ጦርነት በኋላ በሀገራቸው ተደራጅተው ጠንካራ አገር ሆነው ሳይንስና ቴክኖሎጂያቸው ሀብታቸው፣ ልማታቸው እጅግ የመጠቀ ሆነው እየኖሩ ነው። ይሄ አሁን ትንቢት የሚፈጸምበት ጊዜው መቃረቡን ነው የሚያሳየው። ሕዝቅኤል 38ና 39 እንዲሁም ዳንኤል ምዕራፍ 11 እንዲሁም ደግሞ ዘካርያስ ትንቢትን ስናነብ መዝሙረ ዳዊት ምዕራፍ 83 ኑ እነዚህን እናጥፋ ተብሎ በሩሲያ መሪነት ከእስራኤል በስተሰሜን ቀጥታ ብናሰምርበት ሩሲያ ላይ ነው የሚያርፈው ጎግ የሚለው። የእነዚህ የመካከለኛ ምስራቅ አገሮች በተለይ የሙስሊም አገሮች ከእስራኤል ጋር ማነው ከሩሲያ ጋር በመተባበር አይሁዶችን ለማጥፋት በሰባቱ ዓመት የመከራው ዘመን የመጀመሪያው ክፍል የሚያደርጉት ርብርብ የጎግና ማጎግ ጦርነት ይባላል። አርማጌዶን ጦርነት ቅድም አይተናል። በሰባቱ ዓመት መጨረሻ ጫፍ ላይ ነው ክርስቶስ ከሰማይ ሲመጣ የሚሆነው። ቤተክርስቲያን ስትነጠቅ ነው። ጎግና ማጎግ ወደ 411 ሚሊዮን የሚሆኑ ህዝቦች አሉ በእስራኤል ዙሪያ እስራኤል በሜዲትራኒያን ባህር ዳርቻ ላይ ያለች የበሬ ግንባር የሚታክል ትንሽ አገር ነች የቆዳ ስፋቷ ነገር ግን እጅግ የመጠቀች ሀብታም የለማች አገር ናት በሳይንስም በቴክኖሎጂ በንግድም የመጠቀች አገር ናት አይሁዶች ቀን በቀን ማን ነው እስራኤልን ለማጥፋት የመካከለኛ ምስራቅ በተለይ ሙስሊም አገሮች ከፍተኛ ሴራ ያካሄዳሉ፣ ግን አልቻሉም ማጥፋት። ይሄ ትንቢት የሚፈጸመው የጎግና ማጎግ ጦርነት በመጀመሪያው ዙር የሰባት ዓመት መከራ ወቅት ነው። የሚገርመው እግዚአብሔር በሚገርም ተአምራት ጣልቃ ገብቶ እነዚህን ጠላቶች ይደመስሳቸዋል። ለምሳሌ በሩሲያ ስር ያሉ የአፍጋኒስታን ፓኪስታን፣ ቱርክሜኒስታን እንዲሁም ደግሞ ሌሎች አገሮች ኢራን፣ ኢራቅ፣ ሶሪያ፣ ኩዌት፣ የመን፣ ሳውዲ አረቢያ እንዲሁም ደግሞ ግብፅ፣ ሩሲያ ማን ነው? ግብፅ፣ በሰሜን አፍሪቃ የሚገኙ አገሮች ሊቢያ፣ ኢትዮጵያ፣ ሱዳን፣ ሶማሊያ፣ ጅቡትና ኤርትራንም ጨምር። ከቤተክርስቲያን መነጠቅ ቀጥሎ በእስላም ቁጥጥር ስር የሚወድቁ እነዚህ መካከለኛ ምስራቅ አገሮች ሶሪያን፣ ቱርክንና ኩዌትን ሌሎች አገሮችን ጨምሮ እስራኤልን ችን ትንሽ ሀገር ለመደምሰስ የሚያደርጉት ጦርነት ነው፣ ጎግና ማጎግ ጦርነት ነገር ግን እግዚአብሔር በተአምራት ከሰማይ መቅሰፍት እየላከ ሙሉ በሙሉ እነዚህን የአይሁድ ጠላቶች እንደሚደመስሳቸው መሬት አፏን ከፍታ ምድር ተሰንጥቃ እንደምትውጣቸው ወደ አንድ የምድር የምድር ህዝብ አንድ አራተኛው የሚያልቅበት ጦርነት ነው ጎግና ማጎግ ማለት። ራእይ ምዕራፍ ስድስትን ስናነብ ይህንን እናያለን። አንድ አራተኛው የምግብ የዓለም ህዝብ ያልቃል። ወደ አንድ ነጥብ ምናምን ቢሊየን ህዝብ የሚያልቁበት ጦርነት ነው። የጎግና ማጎግ ጦርነት ይሄን ይመስላል። ልዩነታቸው ማለት ነው። እሺ፣ ያው ቅድምም እያወራን ስለነበረ ልዩነቶች፣ አሁንም እስቲ አንዳንድ ልዩነቶች አሉና እነሱን እስቲ እናያለን። የሲኦልና የእሳት ባህር ልዩነታቸው ምኑ ላይ ነው? የክርስቶስ የሺ ዓመት መንግስትና እና የዘላለም መንግስት ልዩነታቸው ምንድን ነው? ሌላው ደግሞ ከዚህ ጋር በተያያዘ ሱባኤና ሰባተኛው ሱባኤ ምንድን ነው? አፈጻጸሙስ እንዴት ነው ብለው ያስባሉ። አመሰግናለሁ። የሲኦልና የእሳት ባህር ልዩነታቸው ግልጽ ልዩነት አለ። ሲኦል ጊዜያዊ እስር ቤት ነው። በክርስቶስ ያላመኑ በእግዚአብሔር ቃል ኪዳን ውስጥ ያልኖሩ ከጥንት ከአዳም ዘመን ጀምሮ ያሉ ሀጢያተኞች የሚታሰሩበት እስር ቤት ሲኦል ይባላል። እሳቱ ማይጠፋበት ትሉ ማይሞትበት ጌታ የተናገረው ጊዜያዊ እስር ቤት ነው። አንደር ወርልድ በመባል ይታወቃል። ከምድር በታችኛው ክፍል ጂኦግራፊ ማሳየት አይችልም። በጂፒኤስ ማመልከት አይቻልም። ግን እውነተኛ የሆነ ያላመኑ ሰዎች የሚሰቃዩበት ቦታ ነው። ይሄ የሚጠናቀቀው በእሳት ባህር ጊዜ የእሳት ባህር የሚባለው ከታላቁ ነጭ ዙፋን ፍርድ በኋላ ሰይጣንም፣ አጋንንትም፣ የወደቁ መላእክትም ያላመኑ ኃጢአተኞችን በሙሉ ከታላቁ ነጭ ዙፋን ፍርድ በኋላ የሚጣሉበት ዘላለማዊ የስቃይ ቦታ የእሳት ባህር ይባላል። እስከዚያ ድረስ ሲኦል አለ። ያላመኑ ኃጢአተኞች በሙሉ ከጥንት ዘመን ጀምሮ የሚሰቃዩበት ቦታ ሲኦል ነው። ብዙ መጽሐፍ ቅዱሳዊ ማስረጃ ያለው ነገር ነው። ስለዚህ የእሳት ባህር ሲኦልም ሞትም መጨረሻ ላይ የሚጣሉበት ከዘላለም እስከ ዘላለም ድረስ ሰይጣንና ተከታዮቹ ያላመኑ የዓለም ሕዝብ ኃጢአተኞች በሙሉ የሚሰቃዩበት የዘላለም ስቃይ ቦታ የእሳት ባህር ይባላል። ልዩነታቸው ይሄ ነው። ሌላው የክርስቶስ የሺህ አመት መንግስትና የዘላለም መንግስት ልዩነታቸው፣ ቅድምም ወይም ባለፈው ሳምንት ነካክተናል። የክርስቶስ የሺህ አመት መንግስት በሺህ አመት የተገደበ ነው በምድር ላይ ጌታ ኢየሱስ ከሰማይ በክብር ከመጣ በኋላ ከቅዱሳኑ ጋር ለአንድ ሺህ ዓመት እንዲነግስ እግዚአብሔር ለልጁ የሰጠው መንግስት ነው። የዘላለም መንግስት ደግሞ የክርስቶስ የሺህ ዓመት መንግስት ከተጠናቀቀ በኋላ የታላቁን ዙፋን ፍርድም ከተከናወነ በኋላ ከአብ መንግስት ጋር ምርጅ ያደርግ ይቀላቀልና፣ ለዘላለም አይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀላቸው ተብሎ እንደተጻፈው እግዚአብሔር ለእኛ በመንፈሱ በኩል ገለጠልን የተባለው አንደኛ ቆሮንቶስ ሁለት ዘጠኝና አስር ላይ ከእግዚአብሔር ጋር እኛም ቅዱሳን አብ፣ ወልድ፣ መንፈስ ቅዱስ፣ ቅዱሳን መላእክትና የዳኑ ቅዱሳን በሙሉ ለዘላለም የሚኖሩበት መንግስት የዘላለም የእግዚአብሔር መንግስት ነው። ሰላም፣ ደስታ፣ ጽድቅ የሰፈነባት ጴጥሮስም፣ ሁለተኛ ጴጥሮስ ሶስት ላይ ጽፈዋል ሰማይና ምድር በታላቅ ትኩሳት ቀልጠው ካለፉ በኋላ እኛ ግን እንደ ተስፋ ቃሉ ጽድቅ የምኖርባትን አዲስ ሰማይና አዲስ ምድር እንጠብቃለን ብሎ የተናገረው ትንቢት በተለይም ዝርዝር አፈጻጸሙ ራእይ ምዕራፍ 21ና ምዕራፍ 22 ላይ ተጽፎ እናገኛለን። ስለዚህ የክርስቶስ የሺ ዓመት መንግሥት ለአንድ ሺ ዓመት በምድር ላይ ወደ ኤደን ገነት የኑሮ ሥርዓት ተመልሰው ምድር እርግማን፣ መከራ፣ ጭቆና፣ ኃጢአት፣ ሞት፣ በሽታ በሌለበት የሚነግስበት የክርስቶስ መንግሥት ነው። አብ ለልጁ የሚሰጠው መንግሥት ነው። የዘላለም መንግስት፣ ደግሞ አብ፣ ወልድ፣ መንፈስ ቅዱስና ቅዱሳን ለዘላለም አብረው የሚኖሩበት ራያ አንድና ሀውልት ላይ የተተነተነው የዘላለም መንግስት ነው። ልዩነታቸው ይሄ ነው። ሌላው ሰባኛው ሱባኤና ሱባኤ ምንድነው? አፈጻጸሙስ እንዴት ነው? ይህንንም ባለፈው ሳምንት ትንሽ ነካክተናል። ሰባኛው ሱባኤ ለምን ተባለ? ይህንን ለማወቅ ዳንኤል ምዕራፍ ዘጠኝን ማንበብ ያስፈልጋል። ትንቢተ ዳንኤል ምዕራፍ ዘጠኝ በተለይ ከቁጥር 24 እስከ 27 ባለው ክፍል በህዝቢ ላይ ሰባ ሱባኤ ተቀጥሯል ይላል መልአኩ ገብርኤል ለዳንኤል በሰጠው ትንቢት ውስጥ። አይሁዶችን ነው በዋናነት የሚመለከተው። ሱባኤ አንድ ሱባኤ ሰባት ዓመት ነው። ሰባኛው ሱባኤ ሲል 69 ሱባኤዎች ኦልሬዲ አልቀዋል፣ ተጠናቀዋል ማለት ነው። መቼ የጀመረ? አይሁዶች ከባቢሎን ምርኮ እግዚአብሔር የፋርስን መንግስት የፋርስን ንጉስ ቂሮስን መንፈስ አነሳስቶ ወደ አገራቸው በነህሚያና በእዝራ መሪነት መመለስ ከጀመሩበት ትእዛዙ ከወጣበት ጊዜ ሃ ብሎ ጀመረ። ሱባኤ መጥቶ መጥቶ በመሲሁ መገደል፣ በክርስቶስ መስቀል ላይ ተጠናቀቀ። 69ኛው ሱባኤ 69 ሲባዛ በሰባት፣ 483 ዓመታት ጠቅላላ ተከናወኑ ማለት ነው። በክርስቶስ መስቀል ላይ ነው ያበቃ። በአይሁዶች ላይ ነው ይሄ ሁሉ የሚቆጠረው፣ 69 ሱባኤ አንድ ሱባኤ ቀረች። ያቺ ሰባኛው ሱባኤ በአይሁዶች ላይ የሚፈጸመው በሰባኛው ማለትም በታላቁ መከራ፣ ሌላ ስሙ ታላቁ መከራ በመባል ይታወቃል። ጌታ ኢየሱስም የተናገረው ዳንኤልም ትንቢት የተናገረው መጥቶ መጥቶ አንድ ላይ መቼ ይገጣጠማል። ከቤተ ክርስቲያን መነጠቅ ቀጥሎ በምድር ላይ ሊሆን ባለው በታላቁ መከራ በአይሁዶች ላይ ስለሚፈጸም ነው። ምክንያቱም አይሁዶች በታላቅ መከራ የሚታሹበት ጥናቶች ወይም የመጽሐፍ ቅዱስ ትንቢትም እንደሚያመለክተው ዘካርያስ መጽሐፍ ላይ ለምሳሌ ሁለት ሶስተኛው የአይሁድ ሕዝብ ከአጥፊው ጋር ተጨፍጭፎ ይጠፋሉ። አንድ ሦስተኛውን የአይሁድ ሕዝብ በመሲሁ በክርስቶስ አምኖ የሚድኑት፣ ለምሳሌ ማቴዎስ 2415 ላይ ነገር ግን በነቢዩ በዳንኤል በተባለው መሰረት የጥፋት እርኩሰት በተቀደሰችው ስፍራ ቆሞ ሲታዩ፣ አንባቢው ያስተውል። በዚያን ጊዜ በተራራ በይሁዳ ያሉት ወደ ተራራዎች ይሽሹ። ነገር ግን በዚያን ጊዜ ሽሽታችሁ በሰንበት ወይም በክረምት እንዳይሆን ጸልዩ። በዚያን ጊዜ ለሚያጠቡና ለእርጉዞች ወዮላቸው ብሎ ጌታ የተናገረው አይሁዶችን ነው የሚመለከተው ቃል በቃል በክርስቶስ ተስፋ ያደረጉ ከአይሁድ ህዝብ አንድ ሶስተኛው። በዚያን ጊዜ ጨፍጫፊው ሰይጣን ከሰማ ከአየር ሲጣል እጅግ መከራው እጅግ ወደር የለሽ መከራ ይሆናል። የመጀመሪያው ዙር ሶስት ዓመት ተኩል ትንሽ ይሻላል፣ ሬሌቲቭሊ። በዚያን ወቅትም የዓለም ህዝብ ግማሹ ያልቃል። እርግጥ ነው ወደ 50 ፐርሰንት የዓለም ህዝብ ይደመሰሳል። ራእይን ስንተነትን ነው የምናስተው ነው አይሁዶች ሲሸሹ ሽሹ ተብለዋል። ሽሽቱ አይሁዶችን ነው የሚመለከተው። ወደ ተራራው ሽሹ የተባለው አሁን በደቡብ ዮርዳን ጆርዳን የሚባል ሀገር አለ። በደቡብ ጆርዳን ፔትራ ወይንም ባዝራ የሚባል ስፍራ አለ። ዋሻ ነው። እዛ ዋሻ ውስጥ ነው ሸሽተው ለሶስት ዓመት ተኩል ክርስቶስ ከሰማይ እስኪመጣ ድረስ እግዚአብሔር በተአምራት ይመግባቸዋል። ትንቢት እንደዛ ነው የሚያሳየው። ልክ ያኔ በሙሴ መሪነት በበረሃ እግዚአብሔር ከሰማይ መና፣ ከምድር ውሃ እያፈለቀ አርባ ዓመት እንደመገባቸው ልክ እንደዚያው በደቡብ ዮርዳን በሚገኘው ዋሻ ውስጥ እግዚአብሔር ሶስት ዓመት ተኩል በተአምራት ይመግባቸዋል። መሲሁን ክርስቶስን ተስፋ አድርገው የሚሸሹትን አይሁዶች ስለዚህ ሰባ ዓመቱ በዚህ መልኩ ነው የሚፈጸመው። ሰባኛው ሱባኤ ማለት አንድ ሱባኤ ሰባት ዓመት ነው በግዕዝ። ስለዚህ ጌታ ኢየሱስ ከሰማይ በታላቅ ኃይልና ክብር ሲመጣ አይሁዶች በእርሱ ተስፋ ያደረጉቱ በሰባው ዓመት መጨረሻ፣ ይሄ ሰባኛው ሱባኤ ሲጠናቀቅ፣ ወይንም ደግሞ አርማጌዶን ጦርነት ሲጠናቀቅ፣ በዛው አይሁዶችን ያድናቸዋል። በእርሱ ያመኑ አይሁዶች ናቸው ከክርስቶስ ጋራ ወደ ሺህ ዓመት መንግስት የሚገቡት ማለት ነው። ሰባኛው ሱባኤ በዚህ መልኩ ነው የሚጠናቀቀው ማለት ነው። ኦኬ እሺ፣ ወደ እንትናችን እየመጣን ነውእና ሌላው ደግሞ የበጎችና ፍየሎች ፍርድ እነማንን ይመለከታል? የሚፈጸመውስ መቼ ነው? አዲስ ሰማይና አዲስ ምድር ምን ይመስላል? እነማንን ይመለከታል ብለው ያስባሉ? አመሰግናለሁ። የበጎችና የፍየሎች ፍርድ ሴፓሬሽን ጃጅመንት ኦፍ ሺፕ እንዘ ጎትስ በመባል ይታወቃል። ቀደም ሲልም ባለፈው ሳምንት ይመስለኛል ነካክተናል። ይሄ ይሄ ማለት ጌታ ኢየሱስ ክርስቶስ ማቴዎስ ምዕራፍ 25 ላይ በተናገረው ትንቢት መሰረት ማቴዎስ 25 ከ30 እስከ 46 ጌታ ከሰማይ ሲመጣ የአርማጌዶን ጦርነት ሲጠናቀቅ በምድር ዙሪያ ተበትነው ከጦርነቱ ሸሽተው ያመለጡ ጥቂት በህይወት የሚገኙ ሰዎች ይኖራሉ። እነዚህን በአራቱም ነፋሳት መላእክቱን ልኮ እነዚህን ሰብስበው ጥርግርግ አድርገው በክርስቶስ ዙፋን ስር ያቀርባቸዋል ማለት ነው። መላእክቱ ያቀርባሉ። አሁን ወደ ሺህ ዓመት ሊገባ ዝግጅት ላይ ነው። በዚህ ጊዜ ነው በህይወት የተረፉ ሰዎች እነማን ወደ ሺህ ዓመት መንግስት እንደሚገቡ እነማን መግባት እንደማይችሉ ለመወሰን በጎችና ፍየሎች ተብለው ግራና ቀኝ ተሰለፉ። ለበጎቹ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ የተባሉት በሺ ዓመት ማን ነው? በመከራው ዘመን በሰባቱ ዓመት ሰባኛው ሱባኤ ጊዜ የተሰበከውን የመንግስት ወንጌል አምነው የዳኑ ከአውሬው ምስል ከጣዖት አምልኮ ከስድስት ስልሳ ስድስትም ጋር ያልተባበሩ ምልክቱን ያልወሰዱ ከመሞት የተረፉ ጥቂት ቅዱሳን ናቸው። በጎች የተባሉት የቤተክርስቲያንን ዘመን ወይም የመከራውን ቅዱሳን እንዲሁም ደግሞ የሞቱትን አይመለከትም አይወክልም። ሴፓሬት ቡድን ነው ይሄ በጎችና ፍየሎች የተባለው። ስለዚህ ኑ ረሱ ተባሉ። በህይወተ ስጋ ወደ ሺ ዓመት መንግስት የሚገቡ እነዚህ ናቸው በጎቹ። አብዛኞቹ አይሁዶች፣ ሌሎችም ጥቂት የዳኑ አይዛብ ልኖሩ ይችላሉ እዚ ውስጥ። ፍየሎች ደግሞ ከአውሬው ጋር በመተባበር ምልክቱንም በመውሰድ 666 በዛ በታላቅ መከራ ወቅት ቅዱሳንን ሲያንገላቱ የነበሩ ኃጢአተኞች ናቸው እነዚህ ለሰይጣንና ለመላእክቱ ወደ ተዘጋጀው ሄዱ ተብሎ ተጨፍጭፎ ወደ ሲኦል ይላካሉ። እስከ ታላቁ ሆነ ዙፋን ፍርድ ድረስ ነፍሳቸው ወደ ሲኦል ትወርዳለች ማለት ነው። የበጎቹና የፍየሎቹ ልዩነት አላማ ፍርድም ይሄን ይመስላል። ሌላው አዲስ ሰማይና አዲስ ምድር ምን ይመስላል? ራእይ ምዕራፍ 21ና ምዕራፍ 22 ላይ ስናነብ ዝርዝር መመሪያ እናገኛለን። በሌሎችም ክፍሎች በጣም በሰፊው ተገልጿዋል ራእይ ውስጥ ብቻ ሳይሆን በትንቢት መጻሕፍት በአዲስ ኪዳንም ብዙ ተብሏል። ኢሳያስ ውስጥ በሌሎችም ክፍሎች ውስጥ አዲስ ሰማይና አዲስ ምድር ወደፊት እንደምኖር እብን አሁን ያለው ሰማይም አሁን ያለው ሲኦልም ጊዜያዊ ነው። ጊዜያዊ መቆያ ስፍራ ነው። አዲስ ከተባለ አዲስ ብራንድ ኒው ነው። አሁን ያለውን ሰማይና ምድር አል ምክንያቱም፣ ሰማይና ምድር ያልፋሉ ተብሎ በተጻፈው ቃል መሰረት ያልፉና አዲስ ሰማይና አዲስ ምድር ለእግዚአብሔር ቀላል፣ ለሰው ወይም ለሳይንስ ትንተና ነው የሚከብደው። መነሻ ወይም ምንጭ የምናደርገው መጽሐፍ ቅዱስን ነው። እዚህ ጋር የሰዎችን አስተያየት ወይም ሃይማኖተኞችን ወይም ሳይንስን አይደለም። ቃሉ እንደምለው ሰማያት በታላቅ ትኩሳት ቀልጠው ያልፋሉ፣ ምድርም በምድርም የተደረገው ነገር ሁሉ ቀልጠው ይወገዳሉ። ሁለተኛ ጴጥሮስ ሶስት ላይ ነገር ግን እኛ እንደ ተስፋ ቃሉ ጽድቅ የምኖርባትን አዲስ ሰማይና አዲስ ምድር እንጠባበቃለን ተብሎ እንደተጻፈው አዲስ ራእይ 21 እና 22 ላይ እንደምናነበው ሙሉ በሙሉ አዲስ የሆነ እግዚአብሔር ከቅዱሳኑ ጋር የምኖርበት መንግስት ነው። አዲስ ሰማይና አዲስ ምድር እነማንን ይመለከታል? ቅዱሳን መላእክትን። ከአብ ከወልድና ከመንፈስ ቅዱስ ቀጥሎ ከእግዚአብሔር ቀጥሎ ቅዱሳን መላእክት ይኖራሉ። ከጥንት ዘመን ጀምሮ ከእግዚአብሔር ጋር የኖሩ ቅዱሳን የትንሣኤ አካል ያገኙ ሁሉም ቅዱሳን የሚወርሱት የምኖርበት መንግስት ነው የሚሆነው፣ እነሱን ይመለከታል። ሌላው የፍጥረት ዓለም መጨረሻ ምን ይመስላል? አሁን የተናገርነውን እስካሁን የተነተንነውን ይመስላል የፍጥረት ዓለም መጨረሻ። ምክንያቱም አሁን ያለው ሰማይና ምድር ባህር፣ በእነርሱ የሚኖሩ ሁሉ ቀልጠው ያልፋሉ። እልም ላል ፊተኛው ሰማይና ምድር ከነ ኤሌመንቶቹ በውስጡ ካሉት ጋራ ጥርግ ጊዜያቸውን ከጨረሱ በኋላ ምክንያቱም እግዚአብሔር ዓለምን ሲፈጠር ከአለመኖር ወደ መኖር ነው ያመጣው። ሰማይና ምድርን ባህርንም በእነርሱም ውስጥ የምኖሩትን ከአለመኖር ወደ መኖር አመጣ በአንድ ወቅት። አሁን ደግሞ በዘመን መጨረሻ ላይ ከመኖር ወደ አለመኖር ይቀይርና አሁን ያለውን ሰማይ ምድር፣ ባህር፣ አዲስ ሰማይ አዲስ ምድር አዲስም ኢየሩሳሌም ባህር አልባ የሆነ ነው። አዲሱ ሰማይና ምድር ባህር አልባ ነው። ቅዱሳን ከእግዚአብሔር ጋር የሚኖሩባት አዲስ ሰማይና አዲስ ምድር ይመጣል ። ያንን በእምነት እንጠባበቃለን። የክርስቶስንም ምጽአት የከበረውን የትንሣኤ አካል ለመልበስ በናፍቆት እንጠባበቃለን የመነጠቅ ጊዜያችንን። ከዛ ቀጥሎ ባሉት ክስተቶችም ከክርስቶስ ጋር ለዘላለም እንኖራለን። የታላቁ ነጭ ዙፋን ፍርድ ከተከናወነ በኋላ ያላመኑ አመፀኞች በሙሉ ወደ እሳት ባህር ከተጣሉ በኋላ ሰማይና ምድርም ካለፉ በኋላ አዲስ ሰማይ አዲስ ምድር እግዚአብሔር አዲስ ኢየሩሳሌም ይፈጥርና ለዘለዓለም እስከ ዘለዓለም ከእግዚአብሔርና ከቅዱሳን ጋር የምንኖርበት እንዲህ አይነት ብሩህ ተስፋ እግዚአብሔር ሰጥቶናል። የሰጠንን የተስፋ ቃል ሊፈጸም ደግሞ እግዚአብሔር ታማኝ ነው። ክብር ለስሙ ይሁን፣ አሜን። ቄሱ ባደረጉት ገለጻ በጣም ጥሩ የሆነ አገላለጽና ጥሩ ትምህርት እናገኛለን ብዬ አስባለሁ። በጣም እግዚአብሔር ይስጥልን። በተመሳሳይ ደግሞ በተለያየ ነገሮች ደግሞ በእንደነዚህ አይነት ሀሳብ በሌላ ጊዜ እንግዲህ እንደምንገናኝ ተስፋ አደርጋለሁ። በጣም እጅግ አርጌ አመሰግናለሁ። እጅግ አርጌ አመሰግናለሁ። ውድ ተመልካቾቻችን፣ አድማጮቻችን በዚህ ሶስት ሳምንታቱ ከኛ ጋር ስለነበራችው ይህንን ትምህርት ደግሞ ስለተካፈላችው እጅግ አድርገን እናመሰግናለን። በዚህ ትምህርት ደግሞ ጥያቄ፣ አስተያየት ካላችሁ በፖስታ ሳጥን ቁጥር፣ በስልክ ቁጥር፣ በኢሜይል እኛ በምንገኝበት በዚህ በታችኛው በሚጻፈው ጽሁፍ መሰረት እኛን ማግኘት ትችላላችሁ። በአካል ደግሞ መምጣት እና ማግኘት የምትፈልጉ ቢሮችን መካኒሳ በሚገኘው የመካኒሱስ መኖሪያ ግቢ ሉትራን አውር ሚኒስትሪ መታችሁ በአካል እኛን ማግኘት ትችላላችሁ። ስለዚህ ፕሮግራማችንን እዚህ ላይ ጨርሳለን። እግዜር ስጥልን። እናመሰግናለን። ታንክ ዩ